አና ይህ ምንድን ነው? ምን አልከኝ? ይህ ምንድን ነው? ይህ እንልክ ሰማኝ። ምኑ ይሄ? ያለሽበት ቢሮ ነው እና መጨፈሪያ ነው? አይ እንትን እኮ ፀሐፊም ጽዳት አይደለም ማለቴ አጽድቼ እንትን ዘፈን እያዳመጥክ አጽዳብዬ ነው እያቀራል እንዴ? ራስች በቃ ጨርሻለሁ። ንዴድ እች ልጅ ታሳብደኛለች በዚህ ከቀጠለች። ወይ ጊሮ ሄድ ሰላም ጤና ይስጥልኝ። የተከበራችሁ የፅናት ድራማ አፍቃሪያን በሙሉ ፅናት ድራማ ክፍል 195ን በመጠባበቅ ላይ ያላችሁ በመጀመሪያ ቪዲዮ ላይ እንዲሁም እንደተለመደው ኮመንት ላይ የገባችው ጽናት ድራማ ክፍል 195 ይለቀቀልን ማለት እንዳትረሱ። ግን ከዛ በፊት ውድ ቻናል ቤተሰቦች ከዚህ በፊት ጠፊቼ ነበር፣ አሁን ግን ተገስቻለሁ። ስለዚህ ሁላችሁም እስቲ ኮመንት ላይ እንኳን በደህና መጣ እያላችሁ ሁላችሁም ይህን ቪዲዮ ላይክ በማድረግ ኮመንት ላይ እንኳን በደህና መጣ ማለት እንዳትረሱ ውዶቼ። እናም ያው ካሁን በኋላ ሁሌም በዚህ ቻናል የምመጣ ይሆናል። ስለዚህ እስቲ በባለፈው ክፍል መቶ ዘጠና አራት ላይ እንዳያስ ከሆነ የምሩ ሰራተኛ እንግዲህ ምሩን የሆነ ነገር ለማድረግ አቅዳ ነበር፣ ነገር ግን አልተሳካላትም። እንደ ድንገት ናሆሜ ሲመጣ እንግዲህ ሁሉንም መድኃኒቶችን በእጇ ይዛ ነበር። ከዚህ በፊትም እንግዲህ የምሩ ሰራተኛ ትውጣ እያላችሁ ነበር። ነገር ግን ያኔ ሁሉ ነገር ሲፈጠር ናሆሜ ምንም የሚያውቁ ነገር የለም። እናም በክፍል መቶ ዘጠና አራት ላይ ሁሉም ነገር ስለተናቀባት እንግዲህ ናሆሜም ከቤት አባራት። እሷ ስለተባረረች ሁላችሁም ያው ደስ እንዳላችሁ ው የሚታወቅ ነው። ስለዚህ ቲኮመንት ላይ እየገባችሁ ደስ ያላችሁ ደስ ብሎናል ማለት ግን ከዛ በፊት ያቺ ሰራተኛ ተመልሳ የምትመጣ ሁላ እየመሰለኝ ነው። ለምን ካላችሁ በክብል መቶ ዘጠና አራት ላይ እንዳያስቆ እንግዲህ በረኪና ይዛ ነበር። እናም ያንን መድኃኒት ለምሩ ሳይሆን ለራሴ ለመዋጥ ነበር ራሴን ለማጥፋት ነበር ብላ ነበር። እንግዲህ እሷ ያለችውን ያው አሁን ላይ በረኪናውን ስጠጣ ጊዜ እንግዲህ ናሆሜም የምሩ እናትም እንግዲህ ሊያምኗት ይችላሉ የሚል ጥርጣሬ አለኝ። ስለዚህ እቺ ሴትዮዋ ይዛ የመጣችው ተልኮ አለ እንጂ ምንም ቢሆን ራሷን አታጠፋም። እንግዲህ የሆነ ነገር አስባ ነው ምሩ የሆነ ነገር ሳራ አድርጋት ከዛ ቤት አልወጣም በማለት ነው። እንግዲህ በረኪ ነውንም የጠጣችሁ እንጂ ምንም የተማረረችው ነገር ያለ አይመስለኝም። እስቲ እናንተስ ምን ይመስላችኋል? ሀሳባችሁ ከኔ ሀሳብ ጋር ተመሳሳይ ከሆነ ከአንተው ሀሳብ ጋር ተመሳሳይ ነው ማለት እንዳትረሱ። ሌላኛው ደግሞ አንድ በጣም ደስ የሚል ነገር የኢዛናና ትንሿ ነገር ነው። ኢዛናና ትንሿ እንግዲህ እነሱ ፍቅር ውስጥ በቅርቡ ሳይገቡ አይቀሩም። ለምን ካላቸው እንግዲህ ኢዛና ትንሿን በጣም ነው የሚወዳት። ነገር ግን ትንሿ ለኢዛና ምንም አይነት የፍቅር ስሜት ሆነ ልትወደውም አልቻለችም። እናም እሱ ደግሞ ከብዙ ነገር እየጠበቃት ነው። ያ ነገር ደግሞ ለእሷ በጭራሽ አልገባትም። እንግዲህ ጓደኞቿ እሷን ምን እንደሚያደርጋት እንግዲህ አይታቸው ይሆናል በክፍል ዘጠና አራት ላይ እንግዲህ ሜሪንዳ ውስጥ የማዩን ነገር ከቶ እንግዲህ ያው የእንቅፍ መዳኒት ይሁን እንግዲህ ራስን የሚያስት ነገር ይሁን ብቻ እሷ ማስታወስ እንዳችል የሚያደርግ ነገር ከቶ እንግዲህ ያንን ነገር ከጠጣች በኋላ እንግዲህ የሆነ ለማድረግ ያሰበችው ነገር አለ። አንደኛዋ ጓደኛ አንደኛው ደግሞ ስለሷ መልካም ነገር ታስባለች። ለሷ እንግዲህ ጥብቅና ይቆመችለት ነበር። ነገር ግን አንደኛዋ አሳልፋ ሰጥታለች። ሽጣለች እንደማለት ነው። እንግዲህ ከእንደዚህ አይነት ጓደኛ ፈጣሪ ይሰውራችሁ ነው የምለው። ሌላ ምንም ነገር የምለው ነገር የለም። ቢሆንም ግን አንደኛዋ ጓደኛ ለእሷ አሁን ላይ ጥቅና የቆመችለት ነው። ያችኛዋ ደግሞ ከዚህ በፊት ለእሷ መልካም ነገር አስባ አታውቅም። አሁን ላይ ያለ ምክንያት ይህን ልታደርግ አችልም በማለት እንግዲህ በጥርጣሬ ተነስታ እንግዲህ የሆነ ነገር ለማጣራት ወስናለች። እንግዲህ ያችኛዋ ጓደኛ እንደምትረዳት አልጠራጠርም፣ ግን አንደኛዋ አሳልፋ ሰጥታለች። ቢሆንም ግን የእነሱን ክፋት እንግዲህ ኢዛና በማየት እንግዲህ እሷን ሊያነቃት ብዙ ቢሞክርም እንግዲህ ትንሿ ምንም መንቃት አልፈለገችም። በዛ የተነሳ እኛም ትንሽ ተበሳሰን ነበር። ነገር ግን አሁን ላይ ትንሿ መንቃት አለባት። ኢዛናም ለእሷም በጣም እንደሚያሰብላት እንግዲህ መረዳት አለባት ነው የምለው። እስኪ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ቢሆንም ግን አሁን ላይ ኢዛና እሷን እየቀረባት ነው። በዛ ላይ ደግሞ እንግዲህ እሷ ከቤት ጠፍታ ነበር። ከቤት ጠፍታ ነበር ስላችሁ እንግዲህ ከቤት ወጥታ ሳትመለስ ብዙ በመቆየቷ ጽናት በጣም ተጨንቃ ነበር። ይቺ ልጅ የት ሄዳ ነው በማለት እንግዲህ ያው እንደለመደችው ከጓደኞቿ ጋር ትሆናለች በማለት እንግዲህ እራሷን ስታረጋጋ ነበር። ነገር ግን ያ ነገር እሷ እንዳሰበችው አልሆነም ነበር። ለምን ካላችሁ ጓደኞቿ እሷ በሌለችበት ቤት መጥቶ ይታለች የለችም በማለት እንግዲህ ስጠይጓድ ጊዜ ጽናትን በጣም ተወዛግባ ነበር። ይቺ ልጅ የት ሄዳ ነው በማለት በጣም ተጨንቃ ነበር። ስትመጣ እንግዲህ ትንሿን በጥፊ ይመታል ነበር። ይህ እንግዲህ ክፋት አይደለም እንግዲህ ለእሷ በማሰብ ነው። አንድ ችግር ውስጥ ልትገቤት ትችላለች በማለት እንግዲህ ለእሷ በመቆርቆር ነው፣ ጽናትም ያንን ነገር ያደረገችው። ትንሿም እንግዲህ እሷም ተረታለች። ቢሆንም ትንሽ ቢከፋትም እንግዲህ አልተቀየመቻትም። ውደቻና ላይ ቤተሰቦች አሁን ላይ እንግዲህ ትንሿም ከኢዘና ጋር አንድ ላይ ቢጣመሩ ላለው ምክንያቱም ጓደኛዋ ለእሷ ምንም በጭራሽ መልካም አይደለችም። ያ ነገር ደግሞ እሷን ሊጎዳት ይችላል የሚል ሐሳብ አለኝ። እስቲ እናንተስ ምን ትላላችሁ? ሐሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። ሌላው ደግሞ እንግዲህ ኢዛና ትንሽ ትንሽ እግሯ ወለም ብሏት ነበር እና ተሸክሟት ነበር ወደ ቤት ይዟት የመጣው በማለት እንግዲህ መንገድ ላይ ኪራ ያገኛቸዋል። ኪራን ሲያዩ በጣም ተደናግተው ነበር። ትንሿን በጣም ደንግጣ ነበር። እናም ኪራ እንግዲህ ነቀኝ ነገር ነው። ከዚህ በፊት እንግዲህ በእንደዚ አይነት ዩ ስላለፈ ተረጧቸው ነበር። ይመቸው ኪራ። እናም አንድ እሱ ያለው ነገር በጣም ያዝናናኝ ነገር፣ እኛም ተሸክመን አዝለን አሽተን ነበር እዚሁ ላይ የደረስ ነው፣ በማለት እንግዲህ ስቆ ነበር ያለፈው። ይመቸው ነው የሚላቸው። እስቲ የአባባል ከኪራ የተመቻቸው ኮመንት ላይ የገባቸው በጣም ተመችቶናል ማለት እንዳትረሱ። ሌላው ነገር ደግሞ የኒና ጉዳይ ነው። ኒና እንግዲህ እሷን ማለትም ትንሿን ለማውጣጣት ብዙ እየሞከረች ነበር። ነገር ግን ትንሿ ምንም ነገር መናገር አልፈለገችም። ምክንያቱም አሁን ላይ ከኢዛና ጋር የጀመረችው ነገር የለም። ቢሆንም ግን ኒና ተጠራጥራለች። በሁለቱ መካከል እንግዲህ ፍቅር ነገር ሳይኖር አይቀርም በማለት ቢሆንም ግን አሁን ላይ ኢዛና ነው እሷን እያስቸገራት ያለው። ሚወዳትም ነገር ግን እሷ ጋር ምንም አይነት ስሜት የለም። እናም እርግጠኛ አልሆነችም ትንሿ። ቢሆንም ግን ኒና በጣም በመጠራጠር እንግዲህ ሁለቱን ያው ፍቅር ውስጥ ሳይገቡ አይቀርም በማለት ለማወጣጣት እየሞከረች ነበር። ቢሆንም ምንም ነገር እንዳልተፈጠረ ነበር ትንሿ ስታወራ የነበሩ ነገር፣ ግን በመሃል አንድ ነገር ያመልጣታል። አዝሏት እንደመጣ ስትናገር ይማ ጮማ ወሬ ነው በማለት እንግዲህ ጠጋ በማለት ሁሉንም ነገር እንድትናገር በጣም ብትፈልግም፣ ነገር ግን ትንሿ ምንም ነገር መናገር አልፈለገችም። ምክንያቱም አሁን ላይ ትንሿ እርግጠኛ የሆነችበት ነገር የለም። የእሱን የፍቅር ጥያቄ አልተቀበለችም። አሁን ላይ ትንሿ በጣም እየገረመኝ ያለው ነገር ኢዛናን መረዳት አለባት ነው የሚለው ኢዛና በጣም ለእሷ እያሰበላት እሷ ግን ኢዛናን እየገፋችው ነው። ይህ ነገር ደግሞ ለእሷም ጥሩ አይደለም። አሁን ላይ ልክናት ተማሪ ናት። አሁን ላይ ባለችበት ነገር እንግዲህ ወደ ፍቅር መግባቷ ለእሷም ጥሩ ባይሆንም ነገር ግን እንግዲህ የሆነ ነገር እሷ ጋር ካለ ሁለቱ ቢጣበሱ ባይ ነኝ። እስቲ እናንተስ ምን ትላላቸው? ኢዛናና ትንሿ ይጣበሱ የምትሉ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። አንድ በጣም የገረመኝና ያሳሰበኝ ነገር ደግሞ የኪራ ጻፊ ጉዳይ ነው። አሁን ላይ እንግዲህ በክፍል መቶ ዘጠና አራት ላይ እንዳያስ ከሆነ ትንሿ ትምህርት የለም በማለት ቤት ቀርታ ነበር። እናም ጽናትም እንግዲህ ለአንቺ ትምህርት ከሌለማ ለምን ኪራ ጋር አልሄድም በማለት ኪራ ጋር ለመሄድ ትወስናለች። ውዴ ቻናል የቤተሰቦች ጽናት ኪራ ጋር ስትሄድ ምን የሚፈጠር ይመስላችኋል? እንግዲህ በቀጣይ ክፍል የምናየሆናል። ነገር ግን ከዛ በፊት እኔ አንድ የጠረጠርኩት ነገር አለ ያቺ ጸሐፊ እንግዲህ ከኪራ ጋር የማይሆን ነገር ካደረገች በክፍል 195 ላይ እንግዲህ ጽናትን በጣም በኪራ ላይ የምትናደድ ይመስለኛል። እንደ አጋጣሚ ሆኖ እንግዲህ ማይሆን ነገር ተፈጥሮ እያለ ጽናት ልትመጣ ትችላለች የሚል ጥርጣሬ አለኝ። ምክንያቱም ቢሮውን ልታጸዳ ኪራ ትእዛዝ ሰጧት ነበር። እና ምሷግ ደግሞ ቢሮ ወታ እየጨፈረች ነበር። በዛ የተነሳ ኪራን በጣም ተበሳሽቶ ነበር። ነገር ግን አሁን ላይ በድጋሚ ጽና ስትመጣ ቢሮ ላይ የሆነ ነገር እንዳይፈጠር ነው የምፈረው። እስቲ እናንተ ምን ትላለች? የሆነ ነገር ይፈጠራል ወይስ አይፈጠርም የሚለውን በቀጣይ ክፍል መቶ ዘጠና አምስት ላይ የምናየሆናል። እና ሚስቲ በክፍል መቶ ዘጠና አምስት ላይ ምን ይፈጠራል የሚለውን በቀጣይ የምናያለው ወደ ቻናል ላይ ቤተሰቦች፣ ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ እንዲሁም ይህ ቪዲዮ ከተመቻችሁ ላይክ ላይክ ማድረግ እንዳትረሱ። ኮመንት ላይ የገባችሁ ማሳብ አስተያየታችሁን አስቀምጡልን። እናም እኔ ከወዲሁ ልሰናበታችሁ፣ ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ እያልኩ ቻው ቻው።